ሰላም ሰላም ቤተሰቦች እዬ እንዴት ናችሁልኝ? በያላችሁበት ዓለም ዳርቻ ሰላማችሁ ብዝዝዝ ትርፍርፍርፍ ይበልልኝ። በመጀመሪያ ጨረቃዎቻችን የሚዲያው ድምቀት ከሶስት ቀን ናፍቆት በኋላ ከሶስት ቀን በቃ ሰቀቀን በኋላ ዛሬ መጥተውልናል። ለእግዚአብሔር ይመስገን። እንኳን ሰላም መጣችሁልን የኛ ምርጦች የኛ ምርጣ ምርጦች የኛ ውዶች የሚዲያው ድምቀት የሚዲያው አንደኞች። ማን ነው እንደኔ ግን ዩቲዩብ ደብሮት የዋለው? ዛሬ በቃ ስገባ ሌላ ነገር ሲገባ ሌላ ነገር ጨረቃዎች የሉም እዛም፣ ብዘል ዝም ብዘል ላገኛቸው አልቻልኩም። በጣም ደብሮ ነው የዋለው ዛሬ። ደግሞ ሰዓት አክብረው ልክ በጊዜ ነው ከች ያሉት። ዋው ደስ ሲል ደግሞ የዛሬው ሰላም እንዴት ናችሁልኝ? ውድ የተከበራችሁ የኔ ቤተሰቦች እንዴት ናችሁልኝ? በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ፣ ብስስስ ስትርፍርፍ ይበልኝ። በመጀመሪያ ለዚህ ቻናል አዲስ ሆናችሁ ላይክ አርጉ ሰብስክራይብ አርጉ፣ ነባሪ ሆናችሁም ሼር ማድረጋችሁ እንዲሁም የግል አስተያየታት መስጠታችሁን አትርሱ፣ ምክንያቱም የእናንተ አንድ ላይክ ለእኔ ብዙ ሞራሌ ነውና ፕሊስ ላይክ ሳታደርጉ አትውጡ። እወዳችሁ። እንግዲህ ዛሬ ጨረቃዎቻችን ለየት ባለና በአስተማሪ ቪዲዮ መጥተዋል። ዛሬ የመጡት እንግዲህ ሀይሚዬን ምንድን ነው ያደረጓት? ቡራና ፍፄስ ምን ነው ለማስተማርስ የፈለጉት? ሀይሚዬስ እንደዛ ያስጨነቃትና ያስለቀሳት ነገር ምንድን ነው? እንግዲህ ስለ ትናንትና ስለ ቀሩበት ነገር በደንብ አድርጎ መግቢያ ላይ ብሩኬ በደንብ ሰርተዋል። እንዲሁም ደግሞ ፕራንክ መሆኑንም ለሀይሚ ተንኮል አስቦ እንደመጣም በደንብ ተናግሯል። ያው እንግዲህ ምንም ማድረግ አይቻልም ብድር ነው ብድር በምድር ይላል ብድሩን የማይመልስ ወንድ ልጅ አይወለድ ይላል እንኳን የሀገሬ ልጅ ሲታርቅ አይደለም እንዴ እናሟላችኋለሁ ውዶቼ ማሮቼ ፍቅሮቼ ዛሬ እንግዲህ ብሩኬ በከባድ ፕራንክ ነው የመጣው በጣም በከባድ ፕራንክ እንግዲህ ፕራንክ ከማድረጉ በፊት ለተመልካች መግቢያ ሰርቷል ተመልካችም ደግሞ እንደዚህ አይነት ነገሮች ሱሳ ሶስት ጫት መቃም መጠጥ መጠጣት እንዲሁም ደግሞ ሽሻ ለወጣቱ እጅግ በጣም አደገኛ ሕይወት የሚቀጥፍ ለእናቶችም ከባድ ሐዘን እንደሚጥል እንዲሁም ደግሞ ብዙ ዓላማ ያላቸውን ወጣቶች ብዙ ብዙ ብዙ ዕቅድ ያላቸውን ወጣቶች ዕቅዳቸውን እንደሚያጨናግፍና በጣም በጣም አደገኛ እንደሆነ በደንብ አድርጎ ለወጣቶች መልእክት አስተላልፏል። እውነት በጣም በጣም በጣም በጣም አደገኛ ነው እና ብሩኬ ማለት አንድ ታላቅ ታዋቂ ሰው ነው። ብሩኬን የሚከታተለው ሰው ከሁለት መቶ ከሶስት መቶ በላይ ነው። ስለዚህ ይሄ መልእክት ለብዙ ወጣቶች ትምህርት ለብዙ ለብዙ ብዙ ወጣቶች አርያ የሚሆን ልጅ ነው ብሩኬ ማለት ማለት ነው። ይህን የብሩኬ ተከታታዮች ይህንን ነገር ካዩ በፍጹም ጫስ አርቀው እንደሚጠሩ እኔ የተረዳሁት ማለት። ምክንያቱም አንድ ታዋቂ ሰው ጥሩ ነገር ከሰራ ጥሩ ነገር ይማራል፣ ተከታዩ ጥሩ ነገር ይማራል። መጥፎ ነገር ከሰራ ደግሞ መጥፎ ነገር ነው የሚማረው እና እንግዲህ ዛሬ ለወጣቶች እንዲሁም ደግሞ ለተመልካቾች ይህንን ነገር ካስተላለፈ በኋላ ብሩኬ ቀጥታ ወደ ሀይምዬ ጋር ሄደው፣ ሀይምዬ መጣች፣ የኔ ቆንጆ ስትክለፈለፍ መጣች። ብሩኬ ሆዬ እቤት ተኝቷል፣ ናፍቀህኛል አገኘሃለሁ ብላ ነው እንግዲህ የመጣችሁ እቤት ስትመጣ ግን ያጋጠማትና ያየችው ነገር እጅግ በጣም አስደንጋጭ እጅግ በጣም ከባድ ማመን ያቃታት ነገር ነው ምንድን ነው ብሩኬና ፍፄ እያደረጉ የቆየ የጠበቋት ጫት አስቀምጠዋል ሲጋራ አስቀምጠዋል እንዲሁም ደግሞ ሺሻ ሺሻ የሚባለው ነገር በአረብ ሀገራት ኖርማሌ እንደ ቡና ነው የሚጠቀሙት ጠዋትም ማታ እኔ በአረቡ ሀገር እንዳየሁት ያው አረብ ሀገር ታቀላችሁ ብዙ ጊዜ ቆይቻለሁኝና እዛ ኖርማሊ እንደ ቡና በቃ፣ እንዴት ነው ትናንሾቹ ሁሉ የሚያደርጉት ነገር ነው። ግን በቃ ትክክል አይደሉም። በጣም ሱሰኛ ናቸው። ከዛም አልፈው ወደ ሌላ ወደ ሌላ ነው እንግዲህ፣ ስሙን አልጠራላችሁ የሚያጨሱት ነገር ያ ምንድን ነው። ወላጆቻቸው ለልጆቻቸው በፍጹም ጥንቃቄ አያደርጉም። በቃ ወላጆቻቸው ልክ ስልጥንና እየመሰላቸው ልቅ ሆነው እንዲያድጉ አድርገዋቸዋል። እና ትናንሹ ሁሉ ይዞ ሲመገምግ ነው የምታዩት። ትናንሹ ማለት ነው እስቲር ከአስራ አምስት ዓመት በታች ይዛ ወይም ይዞ ታዩታላችሁ። ይህንን ነገር እዛ ሀገር ላይ ማለት ነው ምናልባት አረብ ሀገራት እያገሩ ልለያይ ልክ እንደ ኢትዮጵያ አይነት ሀገርም ሊኖር ይችላል ማለት ህጉ ማለት ነው። ግን እኔ የነበርኩበት ሀገር እንደዚ አይነት ነገር ልቅ ነው ማለት ትችላላችሁ። በቃ ትንሹም ትልቁም ይዙ ሲመገመክ ሲጠፋ ነው የምታዩት። ና በጣም በጣም በጣም ደግሞ ለወጣቶች በቃ ትምህርት እንዳይማሩ ምክንያቱም አስባችሁታል። ከትምህርት እየተማሩ እያሉ እሱን ፍለጋ ከትምህርት ቤት አስፈቅደው ሲወጡ ምናምን ነገር ና በጣም ከባድ ከባድ ከባድ አደገኛ የሆነ ነገር ነው ይሄ ማለት ሱስ ማለት ማለት ነው። በቃ አስባችሁታል አሁን ብሩኬ እንዳለው የሆነች በጭብ ጥማት ሞላ ሶስት መቶ ብር አሁን እነሱ ለቪዲዮ ብለው ሶስት መቶ ብር ነው የገዙት ሶስት መቶ ብር ይሄ ብሩ ቢቀመጥ ምን ያክል ውጤት እንደሚኖረው በወር በወር ቢጠራቀም እንግዲህ በቀን ሶስት መቶ ብር ካወጡ ለዚውም በትንሹ ነው የምላቸው የትንሹ የጫቷ ብቻ ማለት ነው። ግን ብዙ ነገር አለ ከሱ ጋር አብሮ መሄድ ነገር እና ብሩኬ በጣም በጣም በጣም ብሩኬ ትልቅ ትልቅ ትምህርት ነው ለወጣቶች ትልቅ መልእክት ነው እና ሀይሚዬ ደግሞ በቃ በጣም ተቆጥታለች። በጣም በቃ የምታደርገው ነገር ግራ ግብት ብሏታል። የኔ አቀባቢስ አቅም አነሳት። በቃ በቃ ወይጅሌን ዞር በልኝ ምናምን ነገር ነው ሲላት የነበረው ብሩኬ ና፣ በጣም አዝና፣ በቃ መጨረሻ ላይ ምንም ማድረግ አልችል ስትል ቁጭ ብላ ማልቀስ ጀመረች። ምክንያቱም በቃ አለች እምቢ አሏት። በጣም ተናዳ ተናደደች በቃ። በነገራችን ላይ ብሩኬ እንኳን አይደለም እንደዛ አይነት ነገር ይቅርና እኔ እንጂ ሀይሚዬ ራሱ እንዴት እንዳልጠረጠርሽ አላቅም። እንደዚህ ሲጫወቱብሽ፣ እንደዚህ ሲያስለቅሱሽ፣ እንዴት እንዳልጠረጠርሽ አላውቅም። በቀደም እንኳን መሌ እንዴት ነው ያደረገው? በጥፊ ነው አጋይቶ የጣለው አምልጦት ነው እንጂ ማለት ነው። እንኳን አይደለም ይህን ሊያደርግ ይቅርና መጠጥጠጣ ብለው እንኳን እንዴት ነው ያደረገውና ብሩካችን የኛ አስተማሪ መምህራችን እንደዚህ አይነት ነገር የሚያደርግ ሰው አይደለም። ግን ይሄ ቪዲዮ እጅግ በጣም አስተማሪ እጅግ በጣም ለወጣቶች ትልቅ መልእክት ያለው ብዙ ነገር መልእክት የያዘ ቪዲዮ ነው እና መጨረሻ ላይ ራሱ ፍራንክ ነው ብላው ከነገሯት በኋላ ራሱ ደንግጣለች። በቃ ሰውነቷ የሆነ ፍዝ ነገር ብላ ነው ቆም አጇን እጆቿን አነባብራ እንደ ወዷ ላይ ያደረገች የኔ ቆንጆ እንዴት እኮ እንደምታሳሽ እንዴት እኮ እንደምታሳዝኝ! የኔ ማር፣ የኔ ቆንጆ ነገር፣ የኔ ምርጥ ነገር ማለት ነው። ያንቺ ባል ደግሞ ጨዋ ነው፣ ተከብሮ የሚያስከብርሽ የሚያኮራሽ፣ ጋሻሽ መከታሽ ነው። እንደዚህ የሚያደርግ ሰው አይደለም። ፍፄ ደግሞ አቤት ማለቅላቅ! በቃ ወደዛ ሂጅልኝ በቃ ተይኝ በቃ አንቺ ፋራ ምናምን ስል ፍፄ ደግሞ አቤት በቃ አለቅላቂ አለቅላቂ አይገልጽም። እኔ ግን ማለት ነው እኔ በጣም አጭር ጊዜ ነው ዩቲዩብ ላይ ከመጣ፣ ግን እንዴት እንዴት እንደሆነ ይሄ ሁሉ ነገር በቃ ፕራንኩ ቆጭ ሀይሚን ሲሪየስ ነው የሚያስመስለው። ሲሪየስ እንዴ ጫቱን አበታት። እኔ ምናምን ነገር የለዋታል። ጭራሽ እሷ በድግ አድርጋ ጫቱን ለመበተን ስትሞክር ማለት ነው። እና ዋናው ነገር እንኳን መጣችሁልን፣ በጣም ናፍቃችሁን ነበር። ከሌላ ፕራንክ ካጉል ካጉል ፕራንክ ከወንድ ሴት ምናምን ከሚለው ይሄ ጥሩ ነው። አንደኛ ለማህበረሰቡ ትምህርት አለው፣ ሁለተኛ ብቻ ግን ብዙ መልእክት ያለው ቪዲዮ ነው እና እናመሰግናለን። ውዶቼ ማሮቼ፣ ደህና ሆኑልኝ። መግቢያ ላይ እንደነገርኳችሁ ፕሊዝ ሰብስክራይብ ማድረግ አትርሱ።